አጋቹን ፈነከተችው! ትሁቲ አጋቹን ከፈነከተች በኋላ ዳኒንና አባባን ነጻ አወጣቻቸው። ካሊብ ካሊብ ቲናን እያሰቃያት ይገኛል። እባዶ ቤት ዘግቶ አንቺ አረመኔ፣ ጨካኝ ጭራሽ ብለሽ ብለሽ በአባቴ ትመጫለሽ በአባቴ ትደፍሪኛለሽ? አንቺ እኮ በጣም አረመኔ እና በጣም ጨካኝ ሴት ነሽ ብሎ ቱርክ ሰራት። በሚያሳዝን ሁኔታ ማረኝ ካሊ፣ ማረኝ ከዚህ በኋላ አይደገመኝም ብላ ብትልም እንኳ በፍጹም ግን ሊሰማት ፍቃደኛ አይደለም። አባባ እጅጉን ደስ አለው አባባ ትሁት ባደረገችው ነገር እንደው ትሁቴ ቢኖረኝ ኑሮ ዋንጫ እሸልምሽ ነበር። ለዚህ ድርጊትሽስ አንቺ በጣም ጀግናና ምርጥ ልጅ ነሽ ከካሪብን በላይ ብሎ አላት ዳኒ። ዳኒና አባባ ፊት ለፊት ሲተያዩ እጅጉን ተቃቀፉ። ዳኒ አባባን አባዬ፣ እስከ ዛሬ ላጠፋሁልህ ነገር በጣም እጅጉን ይቅርታ። እንዳንተ አይነት መልካምና አስተዋይ እንዲሁም አስተማሪ አባት አይቼም ሰምቼም አላውቅም። ነገር ግን እኔ በጣም ብዙ ነገር አንተን በድየሃለሁ፣ አሰቃይቻሃለሁ። ለዛ ሁሉ ድርጊቴ ይቅር በለኝ ብሎ አለው አባባ። አባባ አውቃለሁ ዳኒ፣ እጅጉንም ኤደንን ብትወዳት እና ብታፈቅራትም እንኳ ነገር ግን በሌላው በንጹህ ላይ እንደዛ ማድረግ የለብህም ነበር። ምክንያቱም ካሌብ ንጹሕ አፍቃሪና በጣም የዋህ ልጄ ነው። እንደኔ እንኳ አስተዋይ አይደለም። እኔም ላይ ቢሆን እንደዛ አይነት ግፍ መስራት የለብህም ነበር ማለት። አባዬ፣ እኔ እኮ ሁሉንም ነገር አስታውሳለሁ ልጄ ያን ጊዜ እንደዛ ቴና ስታሰቃየኝ ቢያንስ አንተ እንኳ ኧረ ተይ እያልክ ብዙ ነገር ከሞት አትርፈኸኛል። እኔም ደግሞ ብሩን የዋሸሁት እውነት ለመናገር እንዲትማር ብዬ ነው። በራስህ መቆምን መንመድ ያለብህ ሁሌ ከሰው ከሆነ አንድ ቀን የማትወጣው ጣጣ ውስጥ ትገባለህና ትዳርህንና የምታፈቅራትን ሴት አጉል ቦታ ትጥላለህ ብዬ ላንተ አስቤ ነው እንጂ ሁሉንም ነገር አውቃለሁ ሲለው፣ ካሊብ በጣም ካሊብ በጣም ደስ አለው ትሁቴ እንደዛ ጀግና ጀግና ሲያጫውታት እቅፍ አደረጋት። ካሊብ ዳኒ ዳኒ አንገቱን እንደ ጃሙዮ ሲቀረቅር፣ አይ አይዞ፣ አሁንማ ቀጥ በል ዳኒ። እውነት ለመናገር ያ ሁሉ ያሰቃየኸኝና እንደዛ ያደረከኝ ነገር በሙሉ አሁን አልፏል አሁን አልፎ ሁሉም ነገር ተቀይሯል። አሁን ላይ እኔ ሌላ ሰው ነኝ። አንተም ደግሞ እኔን ከሞት አትርፈኸኛል ብሎ አለው። የእውነትህን ነው አባዬ፣ ይቅርታ አድርገህልኛል? አዎ እንዴ፣ ለእኔ ብለህ እኮ ስትቀጠቀጥ የነበረው ፊት ለፊቴ ነው። ታዲያ በዚህ ልክ አረመኔና ጨካኝ ሰው መስላሃለሁኝ እንዴ? ነገር ግን ለወደፊቱ በራስ መቆምን ልመድ እና ደግሞ ከሰው ምንም አትጠብቅ ብሎ አስተማረው። ዳኒ እጅጉን ደስ አለው። ሰላም ሰላም፣ ውድና የተከበራችሁ የሌላ ኤንድ መሐመድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጊው ትሁት ድራማ እንደቀጠለ ይገኛል። ዛሬ ካሊብ እኔ ምልሽ ትሁት፣ እኔ አንድ ነገር አስቤያለሁኝ ብሎ አላት። ምንድን ነው ካሊብ? በቃ ቴናን ማገት፣ አባዬን ከዚህ በላይ ሲሰቃይ ማየት አልፈልግም። እንዴ አረ ተረጋጋ። ቴናን አገትና ማለት እኮ ገንዘቡ ቀረ ማለት ነው። ገንዘቡን ደግሞ ካልሰጠቻቸው እመነኝ አባዬን ይገሉታል። በዛ ላይ ደግሞ አሁን ዳኔ ሄዷል። እንደ እኔ ስለ ዲያኔ ምን አገባኝ? እንደውም በዛው በገደሉት አረ፣ ካሌብ ቆይ፣ አንተ ግን ካባዬ ነው የወጣኸው? ምን ማለት ነው ተውቴ? እንዴ! በዚህ ልክ ለሰው ጭካኔ እንደዚህ አልጠብቅህም። ስለዚህ ተረጋጋ። ምን ማለት ነው ተረጋጋ? እነሱ እኮ ናቸው የበደሉን። ቢሆንም አሁን ላይ ዳኔ ከኛ ጎን ነው አይደል? አንተም ተረጋጋና የሚሆነውን እናያለን። ይልቁንስ ብር ትሰጠኛለህ? ማለት ፈልገሽው ነው? አዎ በጣም አስቸኳይ ስለሆነ ፈልጌው ነው ብላ እሺ አካውንት ሽላኪልኝ ብሏት ትራንስፈር አደረገችው። በሌላ በኩል አጋቹ እንግዲህ ወደ ቴና ደውሎ እምቢ ዘረፍ አለ። አንቺ ሴትዮ ቆይ ከኔና ከንቺ ውጭ ሌላ ማንም አያውቅም ብለሽ አልነበር እንዴ ብሎ ሲላት አሁና ማንም አያውቅም ብላ አፋ ሞልታ ተናገረች። እንግዲህ አማ እንደዛ ከሆነ ገንዘቤን ይዘሽ ነኝ ብሏት ትና ደግሞ ቀጭቋ እያለች ወደዛ ሄደች ከዛ እና ታዲያ ይሄ ማን ሰውዬ ነው? ትሰሚኛለሽ? እኔ በስራዬ ጣልቃ የሚገባና የሚቀልድ ሰው አልወድም። እንዴ እንዴ እኔ ስታዲያ ገንዘቤን ከፍዬ አይደል እንዴ የማሰራ ምን ማለት ነው? እዋ ይሄንን። ከዛ ግልጥ ስታደረገው ዳኔ ፊቱ ሁሉ ብልዝ ብልዝብዝ ብሎ፣ ቆይ ምን ትሰራለህ? ህዝ ዳኔ፣ እንዴ እኔማ አባዬ እንግዲህ እኮ ላንቺ ሰርፕራይዝ ላደርግሽ ነበር፣ ምን አው ግን አልተሳካልኝም። እባከ ልቀቀው እባከ ይሄ ምንም አያውቅም የኔ ደግሞ ፍቅረኛ ነው ምን እኔ ምን አገባኝ ትሰምኛለሽ አሁን ቃል የተገባባ ነው ገንዘብ ታመጫለሽ በዛ ላይ ደግሞ እንደዚህ አሰቃይቸው የእኔ ወገን ነው ስታያ አታፍሪም እንዴ በኋላ ሂዶ ቢያመለክትብኝስ አያመለክትም ጥቅሙ ለኛው ነው አልኩ አይደል እንዴ አላደርገውም አሁን ታመጫለሽ ብሎ ሲላት አይ እውነት ለመናገር እኔኮ እኔ እኮ እረስቸዋለሁ ምኑን ፖስታውን ቤት ውስጥ ጥዬው መጥቻለሁኝ ብላ አለች ከዛ እንደዚህ ባለችበት ቅጽበት ትሁቴ ደወለች እና ሄሎ ቲና እንዴነሽ ደህናነሽ አሁ ደህናነኝ የሆነኮ ፖስታ እረስተሽ ውይ አንቺ ጋ ነው እንደ ያለው ትሁቴ ተመስገን እና የት ነሽ እኔማ በቃ ቤት መጣሁኝ እዚያው አስቀምጪው ደህና ቦታ ስትል አይ እኔ እንኳ አሁን ወደ መውጣቴ ነው ወደ ሰሜት አካባቢ እንደዛ ከሆነ ጥሩ፣ በቃ እኔም እዛው ስለሆንኩኝ ታቀብኛለሽ፣ ብላ በማታ ትሁቴና እንዲሁም ደግሞ ቴና ተገናኙ። በጣም አመሰግናለሁ። እንዴ ይህን ያህል አስፈላጊ ሰው አስፈላጊ ነው ማለት ነው? በጣም እኮ ተጨናንቀሽ ነበረ እና አሁን ደግሞ ሳይሽ በጣም ደስ ብሎሻል። አዎ ለሰው የሚሰጥ እኮ ገንዘብ ነበረ። እኔ ግን አንድ ነገር ላማክርሽ ነበረ። ሻይ መጠጣት እንችላለን? ኧረ በፍጹም አሁን መሄድ አለብኝ። በጣም አስቸኳይ ነው። አረ ተይ ቲና፣ ተኝ። እኔ እኮ በጣም ተጨናንቄ ያለሁ። ምንድን ነው ተው፣ እዚ ቁመን ማውራት አችልም እንዴ አለቻት። ከዛነ እሱ ማን እንችላለን። ምንድን ነው እስኪ ንገሪኝ፣ እምልሽ። በቃ እኔ ግራ ገብቶኛል እኮ። ምንድን ነው ግራ የገባሽ? አስረጅኛ። አባዬ የእውነትም ገዳም ይሄድ አይመስለኝም። እናስ ገዳም ቢሄድ ስልኩ ለምን አይሰራም? ደግሞስ ለምን ሄድኩኝ አይልም እንዴ? አንዳንድ ገዳሞች እኮ ሄድኩኝ ካልሽ አይሰሩም እንዴ ከመቼው ድኖ ደግሞ አይሰሩም የሚባለው? አረ ተይ ቲና ተይ። እኔ ግን ሲመስለኝ ታግቶ ነው። ምን? ከዛ እጇ ተንቀጠቀጠ። ምንሽ ነው ቲና? በሰላም ነው? አይ ደህና ነኝ። ለማንኛውም እኔ ታግቶ አይመስለኝም፣ ግን እንደዛ ከሆነ እናጣራለን ብላ ሄደች። ከዛ ይሄው ፖስታው፣ አሁን ዳኒ መልቀቅ ትችላለህ፣ ይሄው ገንዘቡ ብላ ስትል በፍጹም እና ሙሉም ገንዘብ መቼ ነው የምትሰጭኝ? እንዴ አባዬ ሲሰጠኝ ነዋ። አንቺ ሴትዮ ይሄ ሰውዬ የማይሰጥች የማይሰጥሽ ከሆነ እኔ ምን ላደርገው ነው? እዚህ ቀቅዬ ልበላው ነው? እንደ ነገርኩህ እሱ መቼም ቢሆን መቼም ይሰጠኛል ነው ምልህ። እያለች አለች። በሌላ በኩል አባባ አባባ ዳኒ እንደዛ ዳኒን ሲወቅጠው ሰው የዋጋቹ እኔ ምልህ ቆይ አንተ እዚህ ምን ልትሰራ መጣ? የእውነትም ሁለተኛ ልትቀብረኝ ነው እንዴ? አለው። አባባ አራባ እየተረጋጋ እኔ በፍጹም አንተን ልጎዳ ፈልጌ አይደለም። እና ታዲያ ለምንድን ነው በተደጋጋሚ የምትለው? ሚስቴን ሰርፕራይዝ ላደርጋት ነው። ሚስቴን ሰርፕራይዝ ላደርጋት ነው ነው የምትለው? ነገርኩ እኮ እንደዚህ ካልሆንኩ ታዲያ እንዴት ሊያምነኝ ይችላል? እያለ ማለት ጀመረ። የእውነትም እንደዛ ከሆነ ጥሩ እያለ አጋቹ መጣ። እኔ ምልህ ቆይ አንተ ሰውዬ እውነቱን አትናገርም እንዴ? እኔ እኮ እንስማማልኩ ሰውየውን ስጠኝና እኔ ገንዘብ ልስጥህ። አረባከህ እውነቴን ነው። ከዛ ፍቅረኛን ሰርፕራይዝ ባደርጋት አይሻለም ወይ? ጉድ! እናንተ ደግሞ የዘንድሮ ፍቅረኞች፣ በቃ ሰውን በመግደል ነው እንደ ሰርፕራይዝ የሚደረገው። እንግዲህ ምን ታደርገዋለህ፣ ዘመን አመጣሽ ሆነ። አረባከህ አትለኝም፣ እውነቴን ነው ያው እንግዲህ ዘንድሮ መኪናው እንደገና ሰው መግደሉ ኬኩ ምናምን ነው በድሮ ጊዜ ዳቦና ብርቱካን አይደለም እያለ ሲለው በጣም ትገርማለህ ለማንኛውም እያለ በጥፊ አጋጨው አባባ እልቅስ አሁን ተነቅቶባቸዋል ትክክለኛውን ነገር ተናገሩ ብሎ ሲል እኔ ምልህ ቆይ ልጄ አንተ የምትፈልገው ገንዘብ አይደለም እንዴ ታዲያ ለምንድነው እኛ ገንዘቡን የማንሰጥህ አንተ የማትለቀን ነገርኳችሁ እኔ በፍጹም አላደርገውም። እንደ እናንተ አይነት አረመኔ በኋላ አሳልፋችሁ ብትሰጡኝስ? እንዲ አሳልፈን አንሰጥህም እያልንህ አይደለም ዳኒ? ካሊብ ካሊብ፣ እንዲሁም ትሁቴ ቲና ቁጭ ብለው እያለ እኔ የምላችሁ እናንተ ሰው ዛሬ ምንድን ነው? በጣም ሁላችሁም ተክዛችኋልሳ እንዴ? ምን ምን ተፈጠረ? እና እስክስታ እንድንመታ ነበር እንዴ? አባዬ እኮ ጠፍቷል እንዴ? አረ ተረጋጉ እኔም ብልሽ፣ ቲና እንደው አባዬ ያለበትን ቦታ እንደው ምናልባት ምንም አታውቂም እንዴ? ምን ሆነህ ነው ካሌብ? አባዬ ያለበትን ቦታ ባቀ መጀመሪያ የምነግርህ ላንታ አልነበረ እንዴ? አባዬ እኮ ለእኔም አባቴ ነው። ምን ሆናችሁ ነው? ወይስ እኔ የማላስብ መሰላችሁ? አለና ካሊብ፣ እውነት ለመናገር ስለ አባዬ ስለምታስብልኝ ነገር በጣም አመሰግናለሁ ብሎ ጥሎ ወጣ። ከዛ ትሁቴም ተከትላው ወጣችና ምንድን ነው ካሊብ በጣም የተናደድክ ትመስላለህ። እስኪ ተመልከቺ አፏን ሞልታ እንደዚህ ስትል የምታዝን አታስመስልም። እሱንማ እረዳለሁኝ አውቃለሁ እኮ። ግን ደግሞ በቃ ተረጋጊ። ታያትሽ ተውኝ። እስኪ እንዴት አድርጌ ነው የምተዋት እያለ እያለ አለ ነገርኩ በቃ። አንድና አንድ እኛ ማድረግ ያለብን አሁን ላይ ቲናን እንደምንም ዝም ማለት ብቻ ነው። ቲና ቀጭቋ እያለች ስትወጣ ዳኒ እጅጉን ተከታተላት። አይ፣ ቲና ከእኔ ከዳኒ ምንም የሚያመልጥ ነገር የለም እኮ። ዛሬ አባዬን ነፃ አድርጌ ኤደንን ይቅር ትለኛለች። ምክንያቱም ኤደን አባዬን ካዳንከው ምናልባት ተስፋ ሊኖርህ ይችላል ብላኝለን። ስለዚህ ይህንን ነገር እንደምንም ብዬ ማፍጠን አለብኝ አለ። የእውነት ዳኒ ለኤደን የከፈለው መስዋዕትነት እጅግ ይከብዳል። በአሁኑ። የቱንም ያህል በፊት ላይ ልቧን ቢሰብረው አሁን ላይ ግን አባባን ለማዳን የሚያደርገው ጥረት እጅጉን መለወጡን እጅግ ያሳያል። ቲና ቲና አሁንም አረመንነቷና ጭከኝነቷ እንደቀጠለ ይገኛል። ጭራሽ ባስ ብላ ሁሉንም ማጭበበር ትፈልጋለች። ዳኒን እንኳ ልቀቀው ስትለው አለቅም ብሎ ሲላት ምንም አልመሰላትም። አባባ አባባ፣ ቲናን ትሰሚኛለሽ? ከኔ አምስት ሳንቲም ስቲም ብሎ ሳንቲም አታገኝም። ልቅስ የሚያስማማን አንድና አንድ ነው፣ እሱም አርፈሽ ብትለቂኝ ይሻልሻል። እኔ ምልሽ ከአንቺ ግን የእውነት ልጄ እንደው ምን አይነት ፍቅር ቢይዘው ነው? ታዲያ ምን ታደርገዋለህ? በሰዓቱ እንግዲህ በእኔ ክንፍ ብሎልኝ ነበር። ይገርማል፣ ይገርማል እያለ አለ ሱቅ ሄዶ እንግዲህ ካሊብ ሲማጎ እንዲሁም ደግሞ የአፍ ማፈኛ ፕራስተር ለቲና አገዝቶ መጣ። ቲናን አግቶ አንቺ አረመኔ ጨካኝ፣ አንቺን በማግባቴ እጅጉን እየተጸጸኩና ሁሌም ጸጸት ውስጥ ነኝ እመኘኝ፣ አንድ ቀን ግን እገልሻለሁ እያለ አስፈራራት። እባክህ ልቀቀኝ ብትለውም በፍጹም ሊለቃት ፍቃደኛ አይደለም። ትሁቴ ትሁቴ እንደምንም ተከታትላ አባባንና ዳኔን ነፃ አወጣቻቸው። ውድ ላይላ ኤንድ መሐመድ የዩትዩብ ቻናል ቤተሰቦች የዛሬው ትሁት ይህን ይመስል ነበር። በቀጣይ እስከምንገናኝ ቸር ቆዩ።